የአዲስ አበባ ከተማ አስተዳደር ከሚገነባቸው ከ39ሺ በላይ የ40/60 የጋራ መኖሪያ ቤቶች መካከል 972ቱን በዚህ ወር መጀመሪያ ለእድለኞች ማስተላለፉ ይታወሳል። እነዚህ በክራውንና ሰንጋተራ ሳይቶች ተገንብተው ለኗሪዎች የተላለፉ ቤቶች የባለ አንድ መኝታ ክፍሎች ያልተካተቱባቸው መሆናቸውና የባለ አራት መኝታ ክፍሎች ደግሞ ከውል ውጭ መገንባታቸው በኗሪዎች ዘንድ ጥያቄ አስነስቷል። በከተማ ልማትና ቤቶች ሚኒስቴር አማካኝነት ነበር ዲዛይኖቹ ሲሰሩ የነበሩት። በፌዴራል ደረጃ አማካሪ ድርጅትን ቀጥረው ከፕሮግራሙ ውጭ እነዚህ ተጨማሪ ክፍሎች እንዳሉ መሀል ላይ ነው፣ በዚህ ደረጃ የዲዛይን ክፍተቱ የታወቀው። መጀመሪያ የመዘገባቸዋቸው ሰዎች አሉ። ባለ አንድ፣ ባለ ሁለትና ባለ ሶስት መኝታ ነው ዲዛይኑ ሲሰራ፣ ለፍላጎቱ የሚውል ዲዛይን አልነበረ መሆን የነበረበት ነው። ክፍተት የምንለው እሱ ነው። ይህን ዲዛይን አንቀበልም እኛ ጋር ተመዝጋቢያ ያለው እነዚህ እነዚህ እነዚህ ናቸው ብላችሁ ለምን አልመለሳችሁ? የመጀመሪያው የመጀመሪያው እንግዲህ ኦልሬዲ ቤቶቹ ግንባታ ጀምረው ነው መዝገባው በኋላ ፕሮግራሙ የመጣው ሲጀመር እንግዲህ ፕሮግራሙ ነው የሚቀድመው ዲዛይኑ ነው የሚቀድመው አንድ ነገር ሆኖ ሚኒስትር መስሪያ ቤቱ አጠቃላይ አስተያየት የሚሰጥበት ሆኖ ቤቶቹ በ2005 አይደል፣ አጠቃላይ መዝገባው ሰኔ ላይ ያኔ ዲዛይኑ ተሰርቶ ነበር ኦልሬዲ ያኛው ቀድሞ ዲዛይኑ ቤቶቹ እኮ ተጀምረዋል። ከተጀመሩ ታዲያ ለነዚያ ቤቶች የሚሆን ሰው አልነበረ መመዝገብ የነበረበት ኖ ኖ ኖ ኖ የፕሮግራሙ ላይ በመጀመሪያ እንግዲህ እኛ እያ ያለነው ይሄ ዲዛይን መሀል ላይ ነው። በዛ ደረጃ አጠቃላይ ከፍተኛ አመራሩም ቦርዱም በወቅቱ ይመራ የነበረው ቦርዱም ያወቀው መሀል ላይ ነው። መጀመሪያ ላይ የታወቀ አይደለም። ይሄ ቢሮ መሀል ላይ ማወቅ ነበረበት ወይ ስለ ቤቶች ሁኔታ? አ ያለ እንግዲህ የቢሮ በኋላ የተቋቋመ ቢሮ ነው። በፕሮጀክት እያለ ማለት ነው እሱ እዛ ነበር። በቢሮ ደረጃ የተቋቋመ በኋላ ነው። ግልጽ ነው። በታወቀበት ሰዓት እኮ ሌሎቹ ጋር ተስተካክሏል። ቦሌ አሁን ሀያ ሺ ብለን በምንጠራቸው ቦታዎች ላይ የዲዛይን ማሻሻያ ማስተካከያ ተደርገዋል። በዚህ ደረጃ የተሰራው ክፍተት ትክክል አይደለም የሚል እኮ የከተማ አስተዳደሩም ጥያቄ ነው። ጥያቄ እኮ የከተማ አስተዳደሩም ጭምር የነበረ ነው። ተጠያቂው ማን ነው ታዲያ? ተጠያቂው ለይቶ በሚኒስትር መስሪያ ቤቱ የራሱ የሆነ እርምጃ ሊወስድ በዛ ደረጃ የተሰጠው ትዕዛዝ አለ። አማካሪ ድርጅቱ ነው ይህን የሰራው የዲዛይን ክፍል ዲዛይኑን ደግሞ መስራት ማለትም ብቻ ሳይሆን እነዚህን ዲዛይኖችን የሚያጸደቀው አካል በዛ ደረጃ በየደረጃው የሚታዩ ነገሮች ይኖራሉ። የከተማ ልማትና ቤቶች ሚኒስቴርና የኢትዮጵያ ንግድ ባንክ የስራ ኃላፊዎች አስተያየታቸውን ለማካተት ጥረት ቢደረግም ሊሳካ አልቻለም። ተገንብተው ለነዋሪዎች የተላለፉት ቤቶች በቁጥር አነስተኛ ለመሆናቸው የመሰረተ ልማት አቅርቦት ችግር ዋነኛ ምክንያት መሆኑን አቶ ይድነቃቸው ተናግረዋል። ለግንባታው ተይዞ የነበረው የ18 ወራ ጊዜ ቅድም ነባራዊ ሁኔታዎችን ባገናዘበ መልኩ ሊከለስ እንደሚገባው ነው ቢሮ ኃላፊው የገለጹት። በፕሮግራሙ መሰረት እንግዲህ የሚታዩ ጉዳዮች ይኖራሉ። በ12 በ18 ወር ተብሎ የተቀመጡት ሪያሊቲው በዛ ደረጃ እየተጠቃለለ አይደለምና ፕሮግራሞችን እንደገና ማየት መከለስ የሚያስፈልግ ነው የሚመስለው፣ ማለት የሚፈጁበትን ጊዜ። በአሁኑ ወቅት በሁሉም የቤት መርሃ ግብሮች የ132ሺ የጋራ መኖሪያ ቤቶች ግንባታ በከተማ አስተዳደሩ እየተከናወነ ነው። ከነዚህ መካከልም 45,000 የጋራ መኖሪያ ቤቶችን በቀጣይ ዓመት ለኗሪዎች ለማስተላለፍ ክረምቱንም ጭምር የግንባታ ስራው መቀጠሉን አቶ ይድነቃቸው ተናግረዋል።